ራእይ ላቀርብ ነው። እግዚአብሔርም ያሳየኝ ራእይ ፊቱን ወደ ኢትዮጵያ የመለሰ ጦር አሳየኝ። ይህንንም ጦር ደግሞ አምስት የተለያዩ ጦሮች ደግፈውት ነበረ። ይህንን ራእይ ካየው በኋላ እየጸለይኩ ጌታዊ ፊቱን ወደ ኢትዮጵያ የመለሰው ጦር ደግሞ አምስቱ የተለያዩ ጦሮች፣ ይህንን ጦር የደገፉት እነማን ናቸው ብዬ ጌታን ስጠይቅ፣ ጌታ እንደዚ ያለኝ ፊቱን ወደ ኢትዮጵያ የመለሰውን ጦር ተጠቅመው ኢትዮጵያን እናፈርሳለን፣ ኢትዮጵያን እንወራለን፣ ኢትዮጵያን እንወጋለን ብለው ክፉ ምክርን መክረው አንድ ሆነው የተነሱ አምስት የተለያዩ ሀገሮች ናቸው አለኝ። ይህንን ካለኝ በኋላ ጌታ እንደዚህ የሚል ድምፅ አሰማኝ። እጆቻችሁን ወደ እኔ አንሱ፣ በፊቴ ጸልዩ አለኝ። ከዛ ይህንን ድምፅ እየሰማው እያለ ዘጻት ምዕራፍ 17 ከቁጥር 8 ጀምሮ ያለው የእግዚአብሔር ቃል ወደ ውስጤ መጣ። እንደምታውቁት አማሌቅ እስራኤልን ለመውጋት በመጣ ሰዓት ሙሴ እያሱን እንደዚህ አለው፣ ኮልማሶችን መርጠ ሂድና አማሌቅን ተዋጋ፣ እኔ አለ ነገ እግዚአብሔር የሰጠኝን በትር ይዤ በኮረብታው ጫፍ ላይ እወጣለዋል። ይህንን ካለ በኋላ ሙሴ ወደ ኮረብታው ጫፍ እግዚአብሔር የሰጠውን በትር ይዞ ወጣ ኦርና አሮንም አብረውት ነበሩ። እያሱ ከአማሌክ ጋር ሲዋጋ ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነበር። ሙሴ እጁን ባነሳ ሰዓት እስራኤል ድል ያደርግ ነበር። ሙሴ እጁን ደክሞት ባወረደ ሰዓት እስራኤል ድል ይነሳ፣ አማሌክ ደግሞ ድል ይነሳ ነበር። በዚህ ጊዜ ኦርና አሮን ፀሐይ እስኪገባ ድረስ በግራና በቀኝ በመቆም የሙሴን ሁለት እጆች ደገፉ ይላል። በዚህ ሰዓት እያሱ ተዋግቶ አማሌቅን አሸነፈ፣ ህዝቡን አሸነፈ። የሚል የእግዚአብሔር ቃል ታገኛላችሁ። እንግዲህ ታውቃላችሁ፣ ሙሴ ወደ ኮረብታው ጫፍ ሲወጣ ይዞ የወጣው የእግዚአብሔርን በትር ነው። ይሄ በትር ከዚህ ቀደም ውሃን ወደ ደም የቀየረ ነው። ይሄ በትር ከዚህ ቀደም ባህርን የከፈለ ህዝበ እስራኤልን በደረቅ መሬት ያሻገረ፣ ፈርዖንና ፈረሰኛውን በባህር የጣለ በትር ነው። በዚህ በትር ተጠቅሞ ሙሴ የተለያዩ ተአምራቶችን አድርጓል። በትር ስልጣን ነው። እግዚአብሔር አምላክ ከሙሴ ጋር ሲሰራ የነበረው በበትር ነው። ወደሲህ ተራራ ጫፍ ሲወጣ ሙሴ ይዞ ይወጣው ይህንን በትር ነው። እንደገና ደግሞ ሙሴ ሲያደርግ የነበረው በኮረብታው ጫፍ ላይ እጁን ማንሳት ነው። ሙሴ እጁን ባነሳ ጊዜ እስራኤል ድል አደረገ። ወገኖቼ ዛሬም አንድ መልእክት እናገራለሁ። እግዚአብሔር እንዲህ ያለኝ እጆቻችሁን ወደ እኔ አንሱ አለ። በፊቴ ሁኑ አለ። ስለዚህ ጠላት ያቀደው እቅድ የሚፈርሰው የጠላት ፕሮግራም የሚበላሸው ጠላት ድል የሚነሳው እጆቻችንን ወደ እግዚአብሔር ስናነሳ ነው። አያችሁ፣ አማሌቅ ድል የተነሳው እያሱ አማሌቅን ተዋግቶ ድል የነሳው ህዝቡን ያሸነፈው አማሌቅን ያሸነፈው ሙሴ ተራራው ላይ ሆኖ እጁን አንስቶ ነው። ኦርና አሮን ደግሞ ሙሴን ደግፈውት ነው። ዛሬም ይህንን መልእክት የምሰሙን ውድ ኢትዮጵያውያን የእግዚአብሔር ቤተሰቦች በብዙ ስለ ኢትዮጵያ የምጸልዩ እናቶች፣ አባቶች፣ ትጎች እግዚአብሔርን እየፈለጋችሁ ያላችሁ እግዚአብሔር ቤተሰቦች እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ይዋጋልናል፣ እግዚአብሔር ያሸንፍልናል። መሪዎቻችን፣ እጆቻችን ወደ እግዚአብሔር አንሱ። ከፊት ይልቅ ከትላንት ይልቅ ከአምና ከካቻምና ይልቅ ሁላችንም በአንድነት እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ያሰማኝ ድምፅ ነው፣ እጆቻችሁን ወደ እኔ አንሱ አለ። ያኔ የጠላት ምክር ይፈርሳል። ያኔ ድል ያደርጋለው ያለው ጠላት ድል ይደረጋል። ያኔ አፈርሳለሁ ያለው ጠላት ይፈርሳል። ያኔ እጆቻችንን ስናነሳ እወጋለሁ ያለው ጠላት ይወጋል አንድ ሆኛለሁ ተባብሬ ያለው ያለው ጠላት ቋንቋቸው ይደበላለቃል። አንድ መሆን እስከማይችሉ ድረስ ይበተናሉ፣ መቼ እጆቻችንን ስናነሳ። ስለዚህ ሁላችንም እጆቻችንን በማንሳት ሰልፉ ለእግዚአብሔር እንስጥ፣ በእግዚአብሔር ፊት እንጸልይ። እያሱ አማሌቅን ድል የነሳው ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነው። ሙሴ እጁ ደግሞ ፀሐይ እስኪገባ ድረስ እንደተነሳ የቆየው ኦርና አሮን ደግፈውት ነው። ዛሬም እጆቻችንን ስለ ሀገራችን ኢትዮጵያ በማንሳት በእግዚአብሔር ፊት እንጸልይ። እግዚአብሔር እጆቻችሁን አንሱ ብለዋል። ጌታ የተባረኬው ይህንን መልእክት የምሰሙን ሁላችሁም በእግዚአብሔር ፊት እንጸልይ፣ እንትጋ፣ እንንቃ በሌሎች በተቀበልኳቸው መልእክቶች በእግዚአብሔር ፊት አጥብቀን እንጸልያለን። እናንተን በያላችሁበት አጥብቃችሁ ጸልዩ። እግዚአብሔር መልካም ዜና እንዲያሰማን፣ እግዚአብሔር ጣልቃ እንዲገባ፣ ሰልፉን እንዲበትን በእግዚአብሔር ፊት እንጸልይ። ተባረኩ። ጸጋ ከእናንተ ጋር። ሌሎችም በዚህ መልእክት አብረውን እንዲጸልዩ መልእክቴን ሼር በማድረግ አድርሱልኝ። ተባረኩ። ጸጋ ከእናንተ ጋር። እወዳቸዋለሁ። ይሄ ሁሉ ጊዜ አገልግለን ያፈራ ነው ምዕመን ብር ባዛ ነው ሲባል፣ አንድ ሰውዬ እየመጣና ብር አልባዛ ነው የባንክ ቡኩን ይዞ እየሄደ የሚያጓራ ምዕመን አፍርቼ ከሆነ የወደኩት እኔ ነው። ተባዛ አልተባዛ ሳይሆን አባታል አላባዛም እያላችሁ እራሳችሁ መጠየቅም የለባችሁ። ተባዛ አልተባዛ ሳይሆን ይሄን ፍለጋ ከሄደ እንዴ አስር ዓመት አገልግዬው ይሄን ፍለጋ ከሄደ ካልተጸየፈ ተጠየፈ፣ አረ አይሆንም፣ ገንዘብ በዚህ መልክ ነው የሚገኘው ብሎ የገንዘብ ፍላጎቱን ካልቆለፈ ካልዘጋው፣ እኔ እኮ ነኝ የወደኩት። እንዴ አውሬው ሲመጣ ምን ሊሆን ነው የኛ ምዕመን? እሱ ራሱ የብርሃን መልአክ መስሎ መስሎ ነው ሆኖ አይደለም እሱ ራሱ የብርሃን መልአክ መስሎ አገልጋዮቹ የጽድቅን አገልጋዮች መስለው ነው የሚመጣው። ይሄ ዝም ብሎ እንትኑ አይነት አሁን ያለው አይነት ምናምን ሳይሆን የጽድቅ አገልጋይ መስሎ፣ አገልጋዮቹ የጽድቅ አገልጋይ መስለው፣ እሱ የብርሃን መልአክ መስሎ ከሰማይ እሳት እያወረደ የሚመጣውን እያጓራ ይከተላል ወይስ ያቆመዋል? ነው እኮ ዋናው ነው። እንደ አሁን ያለው ምዕመን እኮ ኦልሬዲ በጣም እኮ፣ ቁጭ ብለን እራሳችን መፈተሽ አለብን እኮ እኔ እና እናንተ እኮ። እንደ እብድ እንደ እብድ ያረገን ይገባል። ተጠርጎ እንዴት ይሄዳል የእኛ ምዕመን? እሺ ይኸው፣ ቡክ ቡክሽን አምጥ፣ ይኸው ስልክሽን አስጠጊ፣ ይኸው እንትንን አስጠጋ፣ ይኸው እንዴ፣ ምን እየሰራን ነበር እኛ? ክርስቶስን ጢም ብሎ የተሞላ ሰው ይሄ ያምረዋል ወይ? እንዴ ክርስቶስን ጢም ብሎ የተሞላ ሰው እኮ እንኳን ገንዘብና በዚህ መልኩ የሚመጣ ገንዘብ፣ እንደው አንዳንዱ ደስ የሚል ነገር ሁሉ ያስጠላሃል። እስቲ ፊልጵስዩስ ምዕራፍ ሶስትን አንብቡ። ደስ የሚለው ነገሮችን እንዴ፣ አፒታይት የለኝም የሚለው ሰውየው ደስ የሚሉ ነገሮች። ከእስራኤልም እስራኤል፣ ከይሁዲም ይሁዲ፣ በስምንተኛው ቀን የተገረዝኩ፣ ከብንያም ወገን የሆን ፈሪሳዊ፣ ለጽድቅ የሚቀና ቤተ ክርስቲያን አሳዳጅ። አሚን፣ ይደረድረው ይደረድረው፣ ያው ልኮ ችግር የለውም ነበር። ግን አንድ ነገር መጣና አፈራረሰበት። ማን የሚባል ኢየሱስ የሚባል ነዋ? ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ይሄ ሁሉ ነገር ረብ የለው፣ ረብ የለው፣ እንደ ጉድፍ እቆጥራለሁ። ትልልቅ ነገርን እንደ ጉድፍ ያስቆጥራል እኮ ኢየሱስ። ሲሞላ እንኳን እንደዚህ የሚያንከራትት ትልልቅ ነገርን እንደ ጉድፍ ያስቆጥራል። ሹመትን እንደ ጉድፍ ያስቆጥራል። በኢየሱስ የተሞላ ሰው እንደዚህ አይንከራተትም። እግዚአብሔር አምላክ ህዝባችንን በክርስቶስ መሙላት ያርግልን። አይንከራተትም፣ ያረፈ ነው፣ ያረፈ ነው። በክርስቶስ ሙልት ያለ ብስል ያለ እንዴ፣ እየተከለከለ የሚኖርከው መሆን የለበትን፣ ባይዚስታይን የእኛ ምእመን እንዳትሄድ እየተባለ የምናስፈራራው እኮ መሆን የለበትም። የእኛ መመን ቴሌቪዥን እንዳትከፍት የምንለው እኮ መሆን የለበትም። የእኛ መመን በአይዚስ ታይም እኮ ራሱ የሚመርጥ ራሱ የሚመርጥ ራሱ የሚጸየፍ። ይሄን ካልተቋቋመ የሚመጣውን ዘመን እንዴት ይቋቋማል? የክህደቱን ዘመን እንዴት ይቋቋማል? የአውሬውን ዘመን እንዴት ይቋቋማል? በድንቅና በተአምራት የተሞላው እንዴት ይቋቋማል? ጸጋ አታባክኑ። ሰው ለማብሰል አድርጉት።